ኖርዌያዊው የአርሰናል አምበል ማርቲን ኦዴጋርድ ባጋጠመው የጉልበት ጉዳት ምክንያት ከአምስት እስከ ስድስት ሳምንት ድረስ ከሜዳ እንደሚርቅ ተረጋግጧል። ከሀገራት ጨዋታዎች በፊት አርሰናሎች እንደሚታወሰው በለንደን ደርቢ ዌስትሃም ዩናይትድን በገጠሙበት ጨዋታ ላይ በመጀመሪያው 45 ላይ ባጋጠመው ጉዳት ምክንያት ከሜዳ ለመውጣት የተገደደው ማርቲን ኦዴጋርድ ለሀገራት ጨዋታ ኖርዌይንም አገልገል ተስኖት የነበረ ሲሆን ባጋጠመው የጉልበት ኤምሲኤል ጉዳት መሆኑም ትናንትና አመሻሹን ከአርሰናል የሕክምና ክፍል ይፋ የተደረገው መረጃ አመላክቷል። ይህንንም ተከትሎ አማካኙ እስከ ህዳር ወር አጋማሽ ድረስ ከሜዳ እንደሚርቅም እርግጥ መሆን ሲችል አርሰናሎች በእንግሊዝ ፕሪምየርሌግ ከፎላም፣ ከክርስቲያል ፓላስ፣ ከብራይተን፣ ከበርንሌ እና ከሰንደርላንድ በሚያደርጉ ጨዋታ ውጪ ሲሆን በአውሮፓ ሻምፒየንስ ሊግ ደግሞ ከአትሌቲኮ ማድሪድ እና ስላቪያን ፕራም በሚገጥሙበት ጨዋታ ውጪ መሆኑ ተሰምቷል። ማርቲን ኦዴጋርድ በያዝነው የውድድር ዓመት ቀደም ብሎ የትከሻ ጉዳት አጋጥሞት ለሳምንታት ከሜዳ ርቆ እንደነበረም የሚ ነው። በ2022 ክረምት ላይ ከባየር ሙኒክ የካታላኑ ቡድን ባርሴሎናን ተቀላቅሎ ድንቅ የሚባል ጊዜን በስፔኑ ቡድን ውስጥ ማሳለፍ የቻለው ሮበርት ሌቫንዶቭስኪ በውድድር ዓመቱ መጨረሻ ባርሴሎና ሊለቅ እንደተቃረበ ከወዲሁ በስፋት እየተነገረ ይገኛል። ክረምት ላይ በባርሴሎና ቤት ያለው ውል የሚያበቃው ሮበርት ሌቫንዶቭስኪ እስካሁን ድረስ ከክለቡ ጋር ቡድኑን በመልቀቁ ጉዳይ ላይ ምንም ተጨባጭ የሆነ ውይይትን እንዳላካሄደ የተነገረ ሲሆን ሙሉ ለሙሉ ትኩረቱን የዚህኛው የውድድር እንቅስቃሴው ላይ እንዳደረገም ፋብሬዚዮ ሮማኖ ይዞት የወጣው መረጃ አመላክቷል። ይሁን እንጂ ሌዋ ባርሴሎናን የመልቀቅ ግዴታ ውስጥ ቢገባ እንኳን ወደ ሳውዲ አረቢያ ከማምራት ይልቅ በአውሮፓ ውስጥ በመቆየት አሁንም መጫወት እንደሚፈልግ ከቀናት በፊት የሚወጡ መረጃዎች ሲጠቁሙ ቆይቷል። ከሌቫንዶቭስኪ ፈላጊዎች መካከል ደግሞ ዋነኛው ሆኖ የመጣው የጣሊያኑ ስመገናና ኤስ ሚላን አንዱ ሲሆን ኮንትራቱ ሲጠናቀቅ በነጻ ወኪልነት ወደ ሳንሲሮ ለማስኮብለልም እንዳሰቡ የጣሊያን የመረጃው ሮች ይጠቁማሉ። ባርሴሎና ሌቫንዶቭስኪን ከለቀቁ በዋጋቸው አነስተኛ ሂሳብ ያላቸውን ተጫዋቾች ለመመልከት ክፍት እንደሚሆኑ የሚጠበቅ ሲሆን ለዚህም ደግሞ የሌቫንቶን አጥቂ ኤታ ያንግን ቀዳሚ ምርጫቸው ሊያደርጉት እንደሚችሉ አልፍሬዶ ማርቲኔዝ አገኘሁት ያለው መረጃ አመላክቷል። በ2026 በጣምራ በካናዳ ሜክሲኮ፣ እና በአሜሪካ አማካኝነት የሚዘጋጀው የፊፋ የዓለም ዋንጫ የስቴዲየም የምግቢያ ትኬት መጨመሩ የበርካቶችን ትኩረት እየሳበ ይገኛል። በተለይ ደግሞ የፍጻሜውን ጨዋታ ለመታደም አንድ ደጋፊ ወደ ስቴዲየም ማምራት የሚፈልግ ከሆነ 2030 የአሜሪካ ዶላር ማውጣት አለበት ተብሎ እየተነገረ ያለው መረጃ በእግር ኳስ አፍቃሪው ዘንድ ቅሬታን እያስነሳ ይገኛል። በተለይ ደግሞ በዚህ ቀደም በተካሄዱት የዓለም ዋንጫ ውድድሮች ላይ እንደዚህ አይነት አስገራሚ የዋጋ ንረቶች ተሰምተው ለመታወቃቸው ነገሩን ትኩረት እንዲስብ አድርጎታል። በ2022 የካታሩ ዓለም ዋንጫ ላይ የፍጻሜ ጨዋታን ለመመልከት የሚፈልግ አንድ ተመልካች 206 ዳላር በማውጣት ትኬቱን መግዛት ይችል የነበረ መሆኑም ይታወሳል። ከፍጻሜው ጨዋታ ውጪ ያሉ የትኬት ዋጋ ያላቸው ሂሳብ ከፍተኛ ሲሆን፣ ይህም ክስተት ደጋፊዎች ስቴዲየም ገብተው ጨዋታን ከመታደም እንዳያገዳቸው እያሰጋ ይገኛል። ጋናዊው የቦርነማውስ ድንቅ ተጫዋች የሆነው አንቶኒ ሴሜኒዮ የወሩ የደጋፊዎች ምርጥ ተጫዋች ተብሎ መመረጥ ችሏል። ከቼሪዎቹ ቦርንማውሶች ጋር በያዝነው የውድድር ዓመት ድንቅ አጀማመር ማድረግ የቻለው ሴሜኒዮ ባሳለፍነው ወርሃ መስከረም ሁለት ጎሎችን ማስቆጠር ሲችል፣ አንድ ግብ የሆነ ኳስን ደግሞ አመቻሽቶ ማቀበል ችሎ ነበረ። አንቶኒ ሴሜኒዮ ከወዲሁ የበርካታ አያላን ቡድኖችን ትኩረት ማግኘት የቻለ ሲሆን ሊቨርፑሎች በመጪው ክረምት መሐመድ ሳላም ቡድኑን የሚለቅ ከሆነ ቀዳሚ የእሱ ምትካ ካርገው አንቶኒ ሴሜኒዮን እንደሚመለከቱት እየተነገረ ይገኛል። አንቶኒ ሴሜኒዮ ካሳለፍ ነው የውድድር ዓመት አንስቶ በወሳኝ ጨዋታዎችም ላይ ራሱን ማሳየት የቻለ ሲሆን በውድድር ዓመቱ ጅማሮ ላይ ሊቨርፑል ላይ ሁለት ግቦችን ማስቆጠር ችሎ እንደነበረም የሚታወስ ነው። በእንግሊዝ ፕሪሚየር ሊግ የወር መስከረም የወሩ ምርጥ ተጫዋች አሸናፊ የነበረው የማንቸስተር ሲቲው ኤርሊንግ ብራውት ሃላንድ የነበረ ሲሆን በወሩ ውስጥ አምስት ግቦችንና አንድ አሲስትን አድርጎ እንደነበር ይታወሳል።